ኅብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የህብረት ስራ ማህበር ድህነትን ለመዋጋት አልሞ የተነሳ ተቋም ነው ሲሉ የተቋሙ ስራ አስኪያጅ አቶ ወንድምነህ ንብረት ተናገሩ። ኅብር ኢቲ በስልጠና አልፈው የለውጥ መንገድን ለጀመሩ የማህበሩ አባላት የመኪናና የንግድ ማስፋፊያ ብድርን ሰጥቷል። አዲሱ ዳዊት ተጨማሪ ያለው መስከረም 2017 ዓ.ም የተመሰረተው ኅብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በፋይናንሱ ዘርፍ የሚስተዋለውን የዘመናት ችግር በስልጠና በማብቃት ዘመናዊና ዲጂታላይዝድ አሰራርን በማስፈን ህዝብን በልማት ተጠቃሚ ለማድረግ ራዕይ አንግቦ የተቋቋመ ነው። ዋና መስሪያ ቤቱን አዲስ አበባ ያደረገው ኅብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በተቋቋመ ጥቂት ወራት ውስጥ ለአባላቱ የመኪና የፍጆታና የንግድ ስራ ማስፋፊያ ብድር ማስተላለፉን ምክንያት በማድረግ መድረክ አዘጋጅቷል። በመድረኩ ላይ ንግግር ያደረጉት የኅብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ምስራችና ስራ አስኪያጅ ወንድም ነው ንብረት ኅብር ኢቲ በዋናነት የድህነት ድል መንሻ ቁልፉ ያለው አስተሳሰብ ላይ ሲሰራ ነው ሎ ያምናል ብለዋል። ድህነትን ለማሸነፍ ብዙ ጊዜ የምንከተለው ሰዎች ፋይናንስ ድህነትን ለማሸነፍ ይሯሯጣሉ። ትልቁ ግን የመጀመሪያው ዓለምን አሁን ከደረሰችበት ደረጃ የደረሰች የአስተሳሰብ ድህነትን ማሸነፏል። ይህን ታሳቢ ማድረግ ኅብር ኢቲ አንድም የአስተሳሰብን ድህነትና የፋይናንስን ድህነት እፈታለሁ ብሎ በ2017 መስከረም ሶስት በይፋ ተጀመረ። ስለዚህ ድህነት አስከፊ ስለሆነ ድህነትን ለማሸነፍ አስተሳሰብ ላይ በመስራት ካምፓኒያችን ሰፊ ስራ ለመስራት ቆርጦ ተነስቷል። ኅብር ኢቲ ከዚህ አኳያ የአስተሳሰብ ዝንፈትን በስልጠና በማስተካከል ለሌሎች የስኬት መንገዶችም ተጨማሪ ተቋማትን ገንብቶ ይሰራል ብለዋል። በአራቱም አቅጣጫ ኢትዮጵያ ላይ ፋይናንሱን በደንብ በማሳደግ በሁሉም ፕሮፌሽናል አሰልጣኞችን ከሀገር ውስጥም ከሀገር ውጭ በጣም አቅም ያላቸውን ሰዎች ከተለያዩ የስልጠና ተቋማቶችና ከመንግስት ጋር ሪሌሽን በማድረግ ሰፊ የስልጠና ማዕከል በመዘርጋ ሀገሪቱ ላይ የአስተሳሰብ ወይም ክህሎት የምንለው ወይም እይታ የምንለውን በደንብ አጣብሮ ለመስራት ቆርጦ የተነሳ ድርጅት ነው። ይህ የሌሎቹ ድርጅቶች ወይም ፕሮጀክቶች መሰረት ነው። ማን የኅብር ኢቲ ስልጠና ማዕከል በመድረኩ ላይ በክብር እንግድነት የተገኙት የኢኮኖሚ ምሁር የሆኑት አቶ አዳነ ከተማ ህብሪቲ የህብረትን ፋይዳ ተረድቶ በህብረት ለመለወጥ የተመሰረተና የላቀራይ ይዞ የተመሠረተ ማህበረሰብ ተኮር ተቋም ነው ብለዋል። ህብሪቲ ትሬዲንግ ኃላፊነቱ የተወሰነ ግል ማህበር በተለያዩ የሥራ ዘርፎች ላይ ህብረተሰብ ተኮር የሆነ በጋራ የሚታደግበት የጋራ ውጤት የሚገኝበት ስራዎችን። በጥናት ላይ በተመሰረተ ስልጠና፣ ቁጠባና ብድር፣ ቢዝነስና ኢንቨስትመንት፣ ልማት፣ ዲጂታል ዕቁብ ላይ ጠንካራና ውጤታማ ስራ ለመስራት ብቅ በማለት በአጭር ጊዜያት በአይነቱ የተለየ ሀሳብ በማምጣት ይህንኑ በመተግበር ውጤታማ እየሆነ ይገኛል። የሰው ልጅ መሰረታዊ ፍላጎቶችን ማሟላት ላይ አተኩሮ የሚሰራ መሆኑን የሚያረጋግጡትም በዛሬው መድረክ ያዘጋጃቸው የብድር አማራጮች ናቸው ብለዋል። ኅብር ኢቲ ትሬዲንግ በሁላችንም ዘንድ ዋነኛ ችግር የሆኑትን መሠረታዊ ነገሮችን ለመቅረፍ ለፍጆታ ማሟያ፣ ለንግድ ሥራ ማስፋፊያ፣ ለቤት መግዣ፣ ለመኪና መግዣ፣ ለሰው ልጅ በየደረጃው መነሻና መሠረታዊ ፍላጎቶች ቤዚክ ኔሴሲቲ የሚባሉትን ማሟያ ህብሪቲ የቁጠባና ብድር የስራ ዘርፉ መስጠት መቻሉን በማብሰሩ እንኳን ደስ አላችሁ። በህብሪቲ የሥልጠና ተቋም ሰልጥነው የተመረቁና ብድር ተመሻሽቶላቸው የድሉ ተጠቃሚ የሆኑ አባላት በበኩላቸው የተሰጠን እድል ትልቅ ነው ብለዋል። ወደፊት ይበለለጠ ጠንክረን እንድንሰራ ወንድማማችነት በተሞላ መልኩ ሁሉም ኢትዮጵያውያን እንዲተባብሮ፣ እንዲያድግ፣ እንዲለወጥ፣ እንዲሰራ የሚያደርግ ድርጅት ነው ኅብር ኢቲ። ያው በሰጠኝ እንትን በጣም ደስተኛ ነኝ። ለቀጣይ ህይወቴ ቆጥቤ ሰርቼ እንደገና ሌላ ከፍታ ላይ እሄዳለሁ ብዬ ተስፋለኝ። በአጭር ጊዜ በርካታ ስኬቶችን ያስመዘገበው ኅብር ኢቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ለተጠቃሚዎች ብድር ያቀርባል።